እኔ እኮ እናትሽ ነኝ። ለዚያው ማይቺ እንኳን ያልጠገብኩሽ እናትሽ እንዴ እማዬ። እሱን እማውቃለሁ። ብታቂ ኖሮ መሀን ይሁን ሹን ሁሉ ትነግሪ ነበር እማዬ ይህን በ ሰላም! እንዴት ናችሁ? የነጂ ሆም ኩኪንግ ቤተሰቦች ኖላዊ ተከታታይ ድራማ ክፍል አንድ መቶ ዘጠኝን ይዤላችሁ መጥቻለሁ። ላይክ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ወይዘሮ ሜላት ልጇን ሀናን ሀኒዬ፣ ዛሬ ምን ሆነሽብኛል? ሰሞኑን ደግሞ ሳይሽ ልክ አይደለሽም። ብቻሽን ክፍል ዘግተሽ ነው የምትቀመጭው እንዴ? ልጄ፣ ፈራሁ በጣም የምወድሽ ልጄ ነሽ። አይች እንኳን ያልጠገብኩሽ የምሳሳለሽ ትላታለች። እማዬ፣ ምንም አልሆንኩም። በዚህ ሁኔታ ምንም ነገር ላናገርሽም አልችልም። ብቻዬን ተይኝ እባክሽን። ሌላ ነገር ከጨመርሽ ደግሞ አስቀይምሻለሁ እንኳን ላንቺ እኔ ለአባዬስ መች ነገርኩት? ትላታለች። አዎ እውነትሽን ነው። ብዙ ነገር ብቻሽን ስትጋፈጭ፣ ብቻሽን ስትወስኝ፣ ብቻሽን ስታስብ ነ ይኖርሹ አልፈርድብሽም። ትላታለች። እማዬ በቃ የራሴ ጭንቀት እያለ ሌላ ጭንቀት አትጨምርብኝ። ትላታለች። አሲር በጣም ስለተበሳጨ ሂዶ አቶ ኖላዊ ቤት ተኝቷል። አቶ ኖላዊ በጣም ግራ ስለገባው ወደ ነሀና እናት ቤት በመምጣት የሀና እናትና አባትን ይጠይቃል። ልጄ አላውቅም ሀና ምን እንደሆነች ሰሞኑን ልክ አይደለችም እና የምታውቁት ነገር ካለ በማለትም ይጠይቃቸዋል። እነሱም ግራ ይገባሉ። እንዴ እኛ ምንም የምናውቀው ጉዳይ የለም፣ ግን ጥሩ ሁኔታ ላይ እንዳላደለች አይቻለሁ፣ ላናገራትም ሞክሬያለሁ እንኳን ላንቺ ለአባዬ ስመች ነገርኩት ነው ያለችኝ በማለት ወይዘሮ ሜላት ትነግረዋለች። ድንገትም ሀንዬ ትመጣለች። እንዴ አባዬ እዚህ ደግሞ ምን ታደርጋለህ? ትለዋለች። አንቺን ላይ ነዋ የመጣሁት፣ ደግሞ ዛሬ ከዚህ ቤት ምንም አልሄድም ይላታል። እንዴ ምን ማለት ነው? ትለዋለች። ይሁንሽውን ካልነገርሽኝ። ምንም አልሆንኩም እኮ አልኩህ አባዬ አሲርም ጥሩ ሁኔታ ላይ አይደለም፣ ማታ ማታ ጠጥቶ ይመጣል። ምንድን ነው ችግሩ ይላታል። እኔ ደህና ነኝ፣ ስለ አሴር ግን የማውቀው ነገር የለም በማለት ትመልስለታለች። ውሸት አያምርብሽም። ስለዚህ ዛሬ ከዚህ ቤት እኔ አልሄድም በማለት ቁጭ ይላል። አባዬ በቃና እቤታችን እንሄድና ሁሉንም ነገር እነግረሃለሁ ትለዋለች። ውሸት እንዳይሆን እኔ ህፃን ልጅ አይደለሁም ይላታል። አባይ፣ ችግር የለውም እነግርሃለሁ በማለት ወደ ቤታቸው ይሄዱና ሁሉንም ነገር ትነግረዋለች። እና አሲርን አሲርን ደግሞ እቤት ስላገኙት አንተስ ምንድን ነው ችግርህ ይሉታል። እንዴ ልጆ፣ ያልነገረችሁት ያልነገረችሁትን እኔ እንዴት ነው የምነግሮት? በቃ ይሄንን እኮ ነገርኩ። በቃ ከዚህ በላይ ምንም ነገር መናገር አልችልም በሉ ናቸው በማለትም ትቷቸው ይወጣል። ሀናም አሲርን ለማናገር ትሞክራለች። አሲር ምኑ ነህ ነው? እኔ እኮ አስብልሃለው በማለት ትቀጥላለች። እሺ ሌላ ውሸት የለሽም ወይ? ይላታል አሲር። ሀናም በጣም ታለቅሳለች። እባክን የምልህን ስማኝ ትለዋለች እና ምንድን ነው የምሰማሽ? በቃ ተይኝ እኔ አንኪን ስጠብቅ ሌላ ሰው አውሮተሽ ከዛ ደግሞ በቃ ሁሉንም ነገር አይቻለሁ በማለት ሲነግራት ትደነግጣለች። እንዲ ይህን ሁሉ ሰምተሃል አልኩ ትለዋለች። እና ሌላ የምትዩ የለሽም? በቃ ከዚህ በላይ ምንም አትጨምርብኝ ይላታል። እኔ እኮ ያልነገርኩሽ እስከ ዛሬ ድረስ አባትሽ ታመው፣ በዛ ላይ ደግሞ እኔ የሆነ ነገር ብጨምርብሽ እንዳትጨናነቂ ስል ነው። አንቺ ግን በሌላ መንገድ ሂደሽ ቀደምሽኝ። ይገርማል። በቃ ተይኝ በማለት ትቷት ይሄዳል። ሀኒዬም ቁጭ ብላ ስታለቅስ አባቷ ይመጣል። ትንሽ ቆይታ ስታይ አባቷ ከፊት ለፊቷ አለ። አባዬ እዚህ ምን ታደርጋለህ? ትለዋለች እንዴ፣ ምን ማለት ነው? ይላታል። እንደዚህ የሆንሽው እዚህ መንገድ ላይ ብቻሽን ቁጭ ብለሽ የምታለቅሽው ምን ሆነሽብኝ ነው ልጄ? በማለትም ይጠይቃታል። እሷም ትነግረዋለች። በቃ አባዬ ምንም አልሆንኩ በቃ ተወኝ እኔ ፈጣሪ እያለች ፈጣሪዋን ታማራለች። አይ እንደሱማ እንዳቴ በቃ ስለሚወድሽ ነው የምትፈተኙም እና ጠንካራ ስለሆንሽም እያሉ አባቷ ያጽናኗታል። ሀንዬ ግን አሁንም ሆድ ብሷታል፣ ታለቅሳለች። ምናሴም ሊያናገራት ሞከረ። በፍጹም ምናሴ። በቃ አሲር ሚስጥረኛዋ ነው በማለት ወደ አሲር ይሄዳል። አሲርንም የሆነውን ሁሉ ይጠይቀዋል። ሀና ምን ሆና ነው? እንዴ ምን ማለት ነው? ሀና ምን ልትሆን ትችላለች? እኔ ምን አውቃለሁ? ይላል አሴር አይ አንተ ጋ ምስጢረኛ ናችሁ፣ ምንም የምትደባበቁት ነገር የለም ስን ስለዚህ የሆነችው ላንተ ነግራሃለች ብዬ ነው ይለዋል። አላውቅም እኔ አላውቅም እያለ ይመልስለታል። እሺ በቃ ቻው በማለት ተመልሶ ወደ ቤቱ መቷል። ድምብላልን አፋጣታለች ወይዘሮ ሜላት እኮ ለባዩሽ ነው እንጀራ እያየሽ ከቤቴ የምትሄጂው ለዛች ለወንጀለኛ ትላታለች። እንዴ ምን ሆነው ነው? እኔ እኮ ጥላትና ወዳጄን ለይቼ የማውቅ ነኝ። እንዴት ነው ለዛች ለክፉ ሴትዮ እጄን ቆርጣ ለጣለችኝ እንጀራ ይዤ የምሄደው ትላለች ድም ብላል ወይዘሮ ሚላትም ስለተበሳጨች ብዙ ነገር ትናገራታለች። ምናሴም በቃ ሽማዬ መናገር ካልፈለገችስ ይላታል። አቶ መስፍን ወደ ድንብላል በመሄድ ምን ሆነሽ ነው እዚህ ወለል ላይ ቁጭ ብለሽ ብቻሽን የተከሹ ብጠራሽ፣ አሰሜም ይላታል። አይ እትዬኮ ሰደቡኝም ትለዋለች። ምን ብላ በማለትም ይጠይቃታል። አንድ እንጀራ ከቤቴ ይዘሽ ወጣሽ፣ ለሰው ጽድቅ ሰጠሽ ብላ ነዋ ትላለች። አይ ሜላት፣ እንደዚህ ልትልሽ አትችልም በማለት ትቷት ይሄዳል። ወይዘሮ ሜላትም ከትንሽ ሰዓት በኋላ ወደ ኪችን በመሄድ ድም ብላል፣ በቃ ይቅርታ ስለሁሉም ነገር። እኔ እኮ ይሄንን ሁሉ ያደረኩት ከዚህ በፊት ባዩሻን ሁሉ ወንጀል እየሰራች ቤቴ እየመጣች ደብቀሽ ጸጥ ስላልሽ አሁንም ያ ነገር እንዳይደገም ስለምፈራ ነው እንጂ እኔ አንቺን ለማስፈራራት ለማስጨነቅ አስቤ አይደለም። ግን ያንን ስጠይቅሽ ድንገት ተሳስተሽ ስለባዩሽ ስለተፈጠረው ነገር ትነግሪኛለሽ ብዬ ነው እና ይቅርታ አድርጊልኝ በማለት ትነግራታለች። ድንብላልም ወይኔ አንቺ እኮ ጥሩ ሰው ነሽ፣ ግን በቃ እኔ ይቅር ብዬሻለሁ ትላታለች። እዝራ ስልክ ብዙ ጊዜ ይሞክራል። ሀናንም ሊያገኛት ይፈልጋል። እሷ ስልክ አታነሳም። ያለችበት ሁኔታ ጥሩ ስላላይደል ምናልባት እኔ የጠየኳትን ያቀረብኩትን ሳታስበው ስለመለሰች እሱ አጨናንቋት ይሆን ለምንድን ነው በማለት አለችበት ድረስ ይሄድና ያገኛታል። እሷም ምን ሆነ፣ እሱም ምን ሆነሽ ነው ያላነሳሽው ስልክ ይላታል። በቃ ላይሽ ፈልጋለሁ አልክ፣ ይሄው አየኸኝ። ስለዚህ መሄድ እችላለሁ ትለዋለች። ቆይ ተረጋጊ፣ ምን ሆነሽ ነው? የሳሰበሽንና ያስጨነቀሽን ንገሪኝ፣ አብረን እንፈታዋለን ይላታል። የዛሬው ክፍል ይሄን ይመስል ነበር። ነጂ ሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ክፍል እስከምንገናኝ መልካም ቀን ባይ።